አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ኮንቼ ሰላም ብያለሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ከብዙ ቆይታ በኋላ ብቅ ብለናል። እንግዲህ ዛሬ ይዤለች የመጣሁት እንግዲህ እንግዳ ክፍል አስራ አንድ ነው። በዚህ ድራማ እንግዲህ ከጀመረ ያው ገና ክፍል አስራ አንድ ነው፣ ቅርብ ጊዜ ነው ማለት ነው። በዚህ ድራማ ካያችሁ ጅምር ምን ምን ተማራችሁ? ምን አስተማራችሁ? እኔ እንደ ማንኛውም ተከታታይ በእርግጥ በኢትዮጵያ የሚሰሩ ድራማዎች አብዛኛው ጭንቀት ነው። የሚያዝናና ነገር ብዙም እንትን አይልም። ግን ደስ የሚለው ነገር እኔ ደስ ያለኝ ነገር እንዲሁም ወንድም ቢኖረኝ ብዬ በጣም እንትን ያልኩት ነገር ቢኖር ወንድም መካታ ነው። ወንድም ከምንም ውስጥ ገብቶ፣ ምንም እሳት ውስጥ ገብቶ ማፋገጥ ይችላል፣ ማለት ይፋገጣል። እና ወንድም ይችላል ወንድም መከታ ነው የሚባል፣ እውነት ነው። በጣም ይለያል። ጀግና ነው። እውነት ጀግና ነው። መሲህ ደግሞ ትወናሽ በጣም ደስ ይላል። ትወና በጣም ደስ ይላል። እውነት ቻለችበት፣ ትወናዋን ማለት ነው። እንግዲህ ኑኑ በጣም ታሳዝናለች። የኑኑና ታይታችኋታል። እንግዲህ ያው ፈላልጋት ፈላልጋት ደከማ ስትመጣ ያላሰበችውና ያለቀደችው ነገር ሰምታ እንግዲህ ራሷን በጣም ስታለች። እንግዲህ ኑኑ ታሳዝናለች፣ ትፈታ የምትሉ በጣም ታሳዝናለች። እና እንዴት ነው ይህን ድራማ ምን አያችሁ? እስቲ ገና እናያለን ማለት ነው ገና ጀምሮ ነው እናያለን ምን እንደሚፈጠር ግን በጣም ጭንቀት አለው። ድራማው እንግዲህ ከጀምሮም ጭንቅ አድርገው ነው የጀመሩት። እንግዲህ እስቲ እናያለን ማለት ነው ብዙዎቻችሁ ደግሞ ሀሳብ ሀሳብ ሲሰጡ ገና ልክ በቃ ድራማው እንዳለቀ ማለት ነው። ድራማ ተሰርቶ እንዳለቀ እና አስተያየታችሁ ማለት ነው። እና እንዴት ነው እዚህ ጋር እንግዲህ የዛች ደግሞ ዊ እርግማ ነው የዛች ደግሞ ጭካኔነት ማለት ነው። ቤት ልሽጥ ብሎ ሲያማክራት እሷ ሌላ ነገር ነው የሚታስበው። እሱ ሲያዋራት ሀሳቧ ሌላ ቦታ ነው። አንዳንድ ሴቶች እኮ እውነት የሆነ በቃ ልባችን ውስጥ ያለው ነገር እንትን ለማለት ነው፣ በቃ ልናወጣጣ ነው በቃ እንትናችን። እሱ ግን ሌላ ያሰበው የእሷ መውጣትና የእሱ በቃ የወንድምነት ጥግ ለማሳየስ ነው። እውነት ይለያል። በጣም ጀግና ጀግና ወንድም ነው። እንግዲህ ድራማውን አብረን እንከታተላለን አብረን እንጨርሷለን። እንሻላ እናያለንስ፣ ምን ላይ እንደሚደርስ ማለት ነው። ኑኑ ግን ትፈታ ኑኑ ትለቀቅ። ታሳዝናለች፣ እውነት በጣም ታሳዝናለች። እንዴት ነው ታዲያ፣ ምን ተማራችሁ? ወንድምነት በቃ ወንድም ያላችሁ ኩሩ፣ እውነት ኩሩ። እንዲህ ወንድም ብኖረኝ እድለተኛ ነበርኩ፣ በጣም እድለተኛ ማለት ነው። እውነት እኔ በነገራችን ላይ ድራማ ደስ አይለኝም ብዙም ብዙም አልከታተልም። ሲጀማር እንቅልፌ ይመጣል እኔ ድራማ ስከታተል። ግን ይሄንን ይሄን ድራማ ግን በጣም ደስ ብሎ ነው እንትን የምከታተለው እንግዲህ ዩቲስቲ እንዴት እንዳዘነ እንዴት አይ ወንድም ወንድም እንደዚህ ነው ለካ ወንድም ያላችሁ ኮሩ። በቃ ደስ ይበላችሁ። እንደው አንዳንዶቻችሁ ክፉም ቢኖር እውነት ክፉም ቢሆን የፈለገ ነገር ቢሆን ይኖር ብቻ ይኖር በ የሆነ በቃ የወደቃችሁ ጊዜ የሆነ ነገር በሆናችሁት ጊዜ ይደርስላቸዋል። ምንም ቢሆን ጨክኖ አይጨክንም ማለት ነው። ያን ያው የእናት አንጀት አይደል እና በጣም ደስ የሚድራማ ነው። አብረን እንከታተለው፣ አብረን እንጨርሰው። አብረን ከሀሳብ ከአስተያየት ጋር ከማን እንደ ማንኛውም ተመልካች እንቀጥላለን። ደና ሆኖ መልካም መዝናናት፣ መልካም ጉጉት። እንግዲህ በጉጉት ነው የሚጠበቀው አንድ ድራማ። የሆነ በቃ የሚያስጨንቅ ቢሆን እራሱ በቃ የሚቀጥለው ምንድን ነው የሚመጣው ምንድን ነው የሚለው ነገር ማለት ነው። አሁን ደግሞ ኑኑ ተለቀቀች ያልተለቀቀች፣ የሚለው ነገር በጉጉት ነው የምንጠብቀው ማለት ነው፣ የሚያስጨንቅ ቢሆንም ይመቻችሁ። ደና ሆኖ መልካም ሁሉ ለናንተ።